ይህንን መርሃ ግብር በየስራ ቦታችሁ በየመኖሪያ ቤታችሁ ሆናችሁ በእምነት የምታደምጡ የቅዱሳኑ ረድኤትና በረከት ከእናንተ ጋር ነው። እንዲሁም ከጠላታችን ከዲያብሎስ እስራት እንፈታለን፣ ከያዘንም ደዌ እንድናለን። ሁላችሁም የሰንበት ሚዲያ ዩቲዩብ ቻናል ተከታታዮች በሀገር ውስጥም በሀገር ውጭም ያላችሁ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 እንኳን በኅዳር 16 ቀን ታስበውና ተከብረው ለሚሆኑ ለቅዱሳን በዓላት በሰላም አደረሳችሁ አደረሰን። ቅዱስ አቡናፍር ገዳማዊ ጻድቁ ተወልዶ ያደገው በአምስተኛው መቶ ክፍለ ዘመን በምድረ ግብጽ ነው። አበው ባህታውያን እንደ ሰማይ ከዋክብት በዝተው የደመቁበት ወቅት ነበር። ታላቁ ጻዲቅ አቡናፍርም ከክርስቲያን ወላጆች ተወልዶ በስርዓት አድጎ መጽሐፍትንም ተምሮ ገና በወጣትነቱ መንኗል። ስርዓተ መነኩሳትን ከአባ ኤስቲዶስ ታላቁ አጥንቶ ገዳሙንና መምህሩን እየረዳ ለብዙ ዓመታት በጾምና በጸሎት ኖሯል። መነኩሳቱ ስለ ትህትናውና ስለ ታዛዥነቱ ፈጽሞ ያከብሩት ነበር። በዕለታት በአንዱ ቀን አረጋውያን መነኩሳት ጭው ባለ በረሃ ስለሚኖሩ ባህታውያን ሲጨዋወቱ ሲያደንቋቸውም ሰማ። ባህታውያን በበረሃ መኖራቸውን አያውቁም ነበርና ሄዶ መምህሩን አባይ ስትሮስን ጠየቃቸው። እሳቸውም አዎ ልጄ፣ ከዚህ በጣም ርቀው ንጽህናቸውን ጠብቀው ከሰውና ከኃጢአት ተለይተው የሚኖሩ ገዳማውያን አሉ አሉት። ቅዱስ አቡናፍርም በዚህ ካሉት መነኩሳትና በበረሃ ካሉት መነኩሳት ማን ይበልጣሉ ቢላቸው እነርሱ በጣም ይበልጣሉ አለ ዓለም ከነ ክብሯ የእግራቸውን ስኮና እንኳ አታህልም አሉት። ይህንንም የሰማው ቅዱስ አባ አቡናፍር ጊዜ አላጠፋም። ከመምህሩ ቡራኬ ተቀብሎ ወደ በረሃ ሄደ። በብዙ ቀናት ከተጓዘ በኋላ አንድ ባህታዊ አገኝቶ አብሯቸው ተቀመጠ። ከእርሳቸውም ዘንድም ስርዓተ ባህታውያን ተምሮ እንደገና ወደ ዋናው በረሃ ጉዞውን ቀጠለ። ከብዙ ቀናት መንገድ በኋላም አንድ ሰፊ ሜዳ ላይ ደረሰ። አካባቢው የውሃ ጠብታ የሚገኝበት ይቅርና መጠለያ ዛፍ የሳር ዘር እንኳ የሌለበት ወይም በልሳነ አበው ዋየ ፀሐይ የጸናበት ልምላሜ ሳር የሌለበት ነቅዐ ማይ የማይገኝበት ቦታ ነበር። በዚህ ቦታ ይቅርና የሰው ልጅ አራዊትም አይኖሩበትም፣ ለአባ አቡናፍር ግን ተመራጭ ቦታ ነበር። ቅዱሳኑን ይህ አያሳስባቸውም። ምክንያቱም ለእነርሱ ምግባቸውም ልብሳቸውም ፍቅረ ክርስቶስ ነውና። አባ አቡናፍርም ወደ እግዚአብሔር ጸለየ። በእግዚአብሔር ቸርነትም ከጎናቸው አንዴት ዘንባባ በቀለች፣ ከእግራቸው ስርም ጽሩይ ማይ ወይም ንጹህ ምንጭ ፈለቀች። ጻድቁ ተጋድሏቸውን ቀጠሉ። ዓመታት አለፉ። ልብሳቸውም ፀሐይና ብርድ ጨርሶት ቅጠል ለበሱ። በዚያ ቦታም የሰው ዘርን ሳያዩ ለሰላሳ ዓመታት በተጋድሎ ኖሩ። እግዚአብሔር አባ በፍኖስን የባህታውያን ዜና የጻፍ አባት ላካቸው። ካለ እግዚአብሔርን እየተጨዋወቱ ሳለ የአባ ቡናፍር አካሉ ተለወጠ፣ እንደ እሳትም ነደደ። አባ በፍኔው ስም ደነገጠ። ታላቁ ገዳማዊ ግን እጆቻቸውን ዘርግተው ጸለዩ ሰገዱና ማተቡ፣ ነፍሳቸውን ከስጋቸው በፍቅር ተለየች። ቅዱሳን መላእክትም በዝማሬና በማህሌት አሳረቋት። የሚገርመው ደግሞ አባ በፍኔውስ ይህንን ሲያዩ ወይተው ዘወር ቢሉ ዛፏ ወድቃለች፣ ምንጯም ደርቃለች። አምላከ ቅዱሳን ጸጋውን፣ ክብሩን፣ አይምሮን ለቦውን ያሳደርብን ወዳጆቹ በረከትን ያሳትፈን። ያሳድፈን ኅዳር 16 ቀን የሚከበሩ ዓመታዊ የቅዱሳን በዓላት፦ ቅዱሳን ኖሪዎስ ጻዲቅ ንጉስ፣ ኦሮም አባ ዳንኤል ገዳማዊ፣ ቅዱስ አውሎጊስ መነኩስ፣ ቅዱስ ስጣጡስ ሰማዓት፣ አባ አቡናፍር ገዳማዊ፣ ቅዱስ ቂስጦስ ሰማዓት፣ ቅዱስ ቪክቶር መዑዝ፣ አባ ዮሐንስ መሃሪ ናቸው። ወርሃዊ በዓላት ደግሞ ኪዳነ ምሕረት፣ ወይም የሰባቱ ኪዳናት ማህተብ፣ ቅድስት ኤልሳቤት የመጥምቆ ዮሐንስ እናት፣ ቅዱስ ገብረ ማርያም ጻዲቅ ንጉሰ ኢትዮጵያ ናቸው። ቅዱስ ዮሐንስ ወንጌሉ ዘወርቅ ዓለምን፣ ወይም በዓለም ያሉትን አትወደዱ። በዓለም ያለው ሁሉ እርሱም የሥጋ ምኞትና የአይን አምሮት፣ ስለ ገንዘብ መመካት ከአለም ስለሆነ እንጂ ከአባት ስላልሆነ ማንም ዓለምን ቢወድ የአባት ፍቅር በእርሱ ውስጥ የለም። አለሙም ምኞቱም ያልፋሉ።